በፖለቲካ ዲፕሎማሲና በዜጋ ተኮር ዲፕሎማሲ ላይ ትኩረቱን ያደረገው ሳምንታዊ የውጭ ጉዳይ ሚኒስቴር መግለጫ በቅርቡ በመዲናዋ የተከናወኑ የተለያዩ ጉባኤዎች ኢትዮጵያ የዲፕሎማሲ መዲናነቷን ያረጋገጠችበት ነው። እነዚህን የመሰሉ ዓለም አቀፍና አህጉር አቀፍ ጉባኤዎች የኢትዮጵያን ተጽዕኖ ፈጣሪነት የሚጨምሩ ናቸው። በዋናነት በሰው ሰራሽ አስተውሎት በሳይበርና ና ሳይበር ድህነት በቴክኖሎጂ ፈጠራዎች ላይ ያተኮረው የአፍሪካ ኢቲክስ 225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 መከላከል አለበት። በሌላ በኩል ከውጭ ጉዳይ ሚኒስቴር ውክልና አለን በሚል በውጭ ሀገራት ስራ እናስቀጥራቸዋለን እንዲሁም የትምህርት እድል እናመቻቻለን የሚሉ ሀሰተኛ ግለሰቦችና ተቋማት መኖራቸውንም ነግረውናል። በውጭ ሀገራት የሚደረጉ የስራ ስምሪቶች፣ የነፃ ትምህርት እድሎች ወዘተ የውጭ ጉዳይ ሚኒስቴርና ክቡር ሚኒስትሩ በክቡር ሚኒስትሩ የተሰጠ ውክልና አለኝ በማለት በማጭበርበር ወንጀል ላይ የተሰማሩ ግለሰቦችና ሀሰተኛ ተቋማት እንዳሉ ተረድተናል። እነኚህን ተቋማትም ሆኑ ግለሰቦችን በሚመለከተው የሕግ አካል ክትትል እንዲደረግበት እያደረግን ነው። የተለያዩ ማህበራዊ ሚዲያዎች ላይ እናንተ ማየታችሁ ይሆናል። የቀድሞ የውጭ ጉዳይ ሚኒስትራችንን ስም በመጥቀስ ማህተም ያለው ወረቀት ሰርኩሌት ያደርጋል። ውክልና ተሰጥቶናል ከውጭ ጉዳይ ሚኒስትሩ ከውጭ ጉዳይ ከተቋሙ ተሰጥቶናል የሚሉ ግለሰቦች እና ድርጅቶች ስራ እናፈላልጋለን፣ የነጻ ትምህርት እድል በካናዳ ወዘተ በተለያዩ ቦታዎች እናገናኛችኋለን እያሉ አሁንም በስራ ላይ ያሉ የውጭ ጉዳይ ሚኒስትራችንን ስም እና ማህተም አስመስሎ በመስራት በመጠቀም እንዲህ ያሉ አሳሳች የሆኑ ቅስቀሳዎችን በማህበራዊ ሚዲያዎች ያደርጋሉ። መንግስት ወደ ሀገራቸው ለተመለሱ ዜጎች ምቹ መደላደል ለመፍጠር ጥረት እንደሚያደርግም በመግለጫው ተነስቷል።